ሰላም አለይኩም ረህመቱላሂ ወበረካቱሁ። ድናይ ተከበራችሁ የዩቲዩብ ቻናል ቤተሰቦቻችሁ እንዴት አላችሁ? ደህና ናችሁ? እኛ ደህና ነን አልሀምዱሊላህ። እናንተስ እንዴት ናችሁ? እንዴት ናችሁ? ኢድ እንዴት አለፈ? ያው እንግዲህ አብዛኞቻችሁ እንግዲህ መጀመሪያ አመት ኢድን የምታሳልፉ በመዳን ቤት ማለት ነው ትንሽ ሊከብዳቸው ይችላል ለመጀመሪያ ጊዜ አረብ ሀገር የተስደዳችሁ አንተ ደግማቸው የሄዳችሁ አሁንም ማለት አይደለም፣ የተላመዳችሁን ነው። ግን ለመጀመሪያ ጊዜ የሄዳችሁ ደግሞ ትንሽ ይከብዳል። ማለትም በቃ በዓል እንዲህ ነው የሚያሳልፉት፣ እስከ ማለት ደረጃ ደርሳላችሁ ማለት ነው። ናብሽሩ እንሻአላ ለበጎ ነው። እስቲ ማሜ ሰላ ይመላችሁ። ሰላም አለይኩም የተከበራችሁ የዩቱብ ቻናል ተከታዮቻችን እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። ውድ ቤተሰቦቻችን እንግዲህ ዛሬም እንደተለመደው ፊት ለፊት አብዛኛው ሰሞኑን አልመጣንም። በስራም በትበት እያን ስለሆነ ፋጥሜም ለዛ አስቤዛዎች በማዘጋጀት እኔም ወደ ውጭ እንትን በማለት ስለሆነ ያለ ነው። እንደዚህ ደግሞ ዛሬም ሰላም እንበላችሁ ብለን ነው የመጣ ነው እና የመዳም ቀሞች እንግዲህ የቤት እቃዎች እነ አረቢያን መጅልስ ከ10 ቴክነስ ጀምሮ እስከ 25 ቴክነስ ከ30 ቴክነስ የፈለጋችሁ በየትኛውም አቅራጥ ማዘዝ ለምትፈልጉ እህት ወንድሞቼ በዚህ ቁጥር እየደወላችሁ ወይም ዋትሳፕ ታገኙናላችሁ ማለት ነው እና በተረፈ ደግሞ አይዟችሁ ወደ ሀገራችሁም ቶሎ ምን የሚያስፈራ ነገር የለም። ትንስ አሁን የኑሮ ውድነት ሊኖር ይችላል። በኢትዮጵያ ላይ ትንስ አናት ላይ ሊወጣ ይችላል እና እሱም ቢሆን በሀገር ነው የሆነው። እኛ አይደለም በውጭ ሀገራት በዓለም እስከሆነ ድረስ በኢትዮጵያ ብቻ አይደለም፣ በሁሉም ነው ድህነት የገባው። በአረቦችን ድህነት ገብተዋል እየተባለ ሰምተናል እና እስከዛ ድረስ እና ያለው ኑቶሎ ማንም በራብ ሞተ የለም። ማንም በድህነት የባገተ የለም። ማንም በእንትን በል ቤት ጥሎ ይሄ ለመድሽነት ማለት ነው እና ማንም አላህ ያመጣውን ጉሮሮ ማንም አይዘጋውም፣ ነው ቶሎ ማለት ነው እና እዚህ መታችሁ ደግሞ አብዛኞቻችሁ አሁን የሆነ ችል ደብ ወላ ነበረ። ያው እንግዲህ ለቀድሞ ባልተቤቴ ብር አብድሬ 150 ሺህ ብር አበድሬ ያው በሲስተም አማካኝነት አሞኘኝ ምናምን እያለች ነው እና እናንተም ወደ ሀገራችሁ መታችሁ ለሰው የምታበድሩ ምክንያቱም ብታበድሩ ራሱ ከ በላይ ያበለጠ እራሱ ተጠያቂነት የለም የለም እና መቶ ሀምሳ ሺህ ብር ድረስ ቢያንስ እኔ እዛ ሀገር መታለች የያዘችውን ብር ነው እንጂ የሚበላት ቤተሰብ የሚረዳችሁ አይመስለኝ ሊረዳ ቢችል የቤተሰብ ውርስ መሬት ምናምን ካላችሁ ጥሬ ምናልባች ልታቀብ ያሁኑ መሬት አብዛኛውን ለራሱ ሊድሮ አይደለም። ፊት ሰላሳ አምሳ ኩንታል የሚወጣው አሁን እስከ ሀያ ብርጭቆ እስከ ሰላሳ ኪሎ ነው የሚወጣው እና እንደ በፊቱ መሬት ላይመስላችሁ፣ መሬት ብዙም አይደለም፣ የሚያኮራ ነገር አይደለም እና ያንን ታሳቢ አድርጋችሁ ይህንን የበለጠ ገንዘብ ባታበድሩ ባትጣሉ፣ እናንተ ባመጣችሁት ራሳችሁ ባሄዳችሁት ባትጣሉ ውባይ ነኝ እና ምክንያቱም ታበደራችሁ ለራሱ ቢያንስ ከአስር ሺ ብር በታች ሆኖ አን እንኳን ብትሉት ቢያንስ ቤተሰብ ነያ። እንግዲህ በዛች ለራሱ የማትልደሙበት ቢሆን ጥሩ ነው። መቶ ሃምሳ ሺ ብር አሁን አበድራለች እንግዲህ ከሷለ እያለች ነው አለ እኛንም አሁን እስከ ብዙ እስከ አንድ ሰዓት በላይ ነው የወራችሁ። በጣም ተጨንቃለች እና ባሏ ነው ወደፊት፣ ባሏ ነው ማነው ልጇ አባት ነው። አግብቷል ደሞ የራሱ ህይወት እየኖረ ነው። እና ሚስቱን ጠየቅኩት ብላለች። እንግዲህ ጠየቅኳት፣ እሱ ስልክ ዘጋበት መሰለኝና ሚስቱን ጠይቅ ያለ መጨረሻ ምናም እያለች ነው። እና ቢያንስ አያችሁት ይሄንን። አሁን እኔ ሚዲያ ላወጣ አልፈለኩም፣ ግን ትምህርት እንደሆናችሁ? ላይ ነኝ እና እሷም አሁን ወደፊት መልስ የምታገኝ ይሆናል። ምክንያቱም መቶ ሀምሳ ሺህ ብር ቀላል አይደለም፣ ዝም የምትል አይመስለኝ ምክንያቱም አሁን እስከ ሁለት መቶ ሺህ ደግሞ በኢትዮጵያ ላይ አሁን ስራ ታልሰራችሁበት ከባድ ነው። አሁን ወደ ስራ አሁን እሷ ባለፈው ደውላልኝ ነበር እያወራን ነበር እና በጣም ስራ ለመግባት በጣም ፈርታለች። ትንሽ ብር አላት ብር አላት ግን ብር እያለ ስራ መግባት ፈራች። ገደል ነው የሆነባት እና ነግሬያት ነበረ ወደ ከተማ ግቢ እና ትንሽ ኮንቴነር ይዘሽ የመቶ ሺ ብር ቃምተሽ የሚስሸጥ ከሆነ ታየዋለሽ የማይሸጥ ከሆነ ደግሞ ያንን ደግሞ ታስረኪበለሽ እንጂ ምከስሪ ነገር የለም ብያት ነበር ግን አሁን ስትደውል ስሰማ የገባች መሰለኝ። አልገባችም ፈርተዋለች። እንዲሁም የሆነ ቦታ ነገር ልግዛ ወይስ እንዴት ላደርግ፣ በቃ ብር የም እየተመናመነ ምናምን ነገር ነው የምትለው እና ብር ደግሞ በሁለት ነጥብ ሶስት ነጥብ እንኳ ራሱ ብትይዙት ማለት ነው የሆነ ነገር ላይ ቶሎ ወይ ቤት ላይ ወይ ቦታ ላይ ወይ የሆነ ነገር ላይ ንግዲ ላይ ታላረጋችሁት፣ ያ ብር እየተመዘዘ እየተመዘዘ ፋይዳ ቢስ ነው የሚሆን ያልቃል። ከባድ ነው። እኔ መጀመሪያ እናቴ እንደወለደች ነው ይሄን ቤት ያበጃጅራት እና ሳየው ሁኔታውን ሳየው ብሩ በቃ ሊሞት ነው የተመዘዘ ሊያልቅ ያልቅ ነው። በቃ እናቴ ተኝታለች። አማራጭ እንደዛ አታስደርገኝ ነበር እንደተኛችልኝ በቃ እያጠባች ነው ባቢን ወደ በቃ ጅበች ሁሉም ጅብስ ማረኩት። ምክንያቱም ወደ ፊቱም በቃ ብር አምሳሽ ብር ናት ና አካውንታች ላይ እንድትቀር ያደረግኩት ምክንያቱም ያ ብር አሊያልቅ የሆነ አልሐምዱላ እስካሁን ምንም አልሆን እንግዲህ ቤቱ እንደተበጃጀ ነው። ምክንያቱም አንድ አሁን በር ፊት ላይ ማንም ሰው እኔ አሁን ሂሳብ ሰራሁኝና በሩን ፍሪንች ዶር ነው ያሰራሁት። እንደዚህ እኮ አይደረግም እንደዚህ አይሰራም፣ እኔ በሆን እንደዚህ አላሰራ ምናምን እያሉኝ ያንን በር 35 ሺ ያሰራሁት ማለት ነው። በሩን ፍሪንች ዶር አንድ በር መስኮት አድርጌ 35 ሺ ያሰራሁት፣ ዛሬ ደግሞ 150 ሺ ብር ገባ፣ አያችሁታል? ያንን በር የምናረኩት ያው አስቀመጥኩት ማለት ነው። ተቀመጠ እንጂ አሁን አሁን አውልቄ ብሸጠው ራሱ መቶ ሀምሳ ሺህ ብር ሸኩት። ያውም ትረፋማነቱ እንኳ አይዟችሁ አትፍሩ ማለት ነው። ወደ ሁሉም ነገር ስትገቡ ቀስ በሂደት ስለሆነ አይዟችሁ አትፍሩ። እናንተ ወደ እውነታችሁ ወደ ንግድ ብትገቡ አሪፍ ነው በይነኝ። እኔ ያው እንዳይረዝምባችሁ፣ ቀጣይ ቪዲዮ ደግሞ እንሰራላችኋለን። ባለው ነገር እየደወላችሁም ዋሳፕ እየገባችሁም ኢሞ እየገባችሁም ቴሌግራም እየገባችሁ አቅሚ ሳልመለሰች የመልስላችኋል ማለት ነው። ያው እንግዲህ ሳንመልስ ዝም አንልም። እንሻላ መርሃባ ባለው ነገር ሀይል ኢንሻላህ <سؤال> ማለት ነው። አዎ ሀይል ኢንሻላህ <سؤال> ደግሞ አብዛኛዎቻችሁ አሁን አንድ ማስታወሳችሁ ነገር ማለት ነው። አሁን ምሳሌ ህገ ወጥ ቦታ ላይ ማለት ነው ህገ ወጥ ቦታ ላይ ገንዘባችሁን አታክስሩ። እኔም እነግራችሁ ነገር ማለት ነው። እንደው ማለትም እየደረሰ ባየነው እያየነው ነው። አሁን ማለት አሁን ቤት ህጋዊ ህገ ወጥ ቤት ላይ ብዙዎቹ ጅምሰን ያደርጋሉ ፕላስቲክ ኮርኒስ ምናምን በጣም የሚደክሟሉ ማለት ነው ልሾ የሚያደርጓሉ እና ለምን እንደዛ ትሆናላችሁ ህገወጥ ቦታ አዲስ አበባ ላላያችሁም ላያችሁም ስንት ንብረት ሲወድም ስንት ቤት ሲፈርስ አሁን በጌ ክፍለ ሀገሩም እንደዛው እየሆነ ነው ቤቶች እየፈረሱ ነው በህጋዊ ስራ ካልቻልክ ልቀቅ እየተባለ ነው መሬት እየተመራሽ ነው ያለችው እና ቤተሰቦቻችሁ ቤት የሰሩላችሁን ካርታና ፕላን ከሌለው ለምንድነው ገንዘባችሁ ነው የምታከስሩት? ነው ገንዘባችሁን አታክስሩ። ጂምሰኑ ሰኑ፣ ምናምኑ፣ ኮርኒሱ፣ ምኑ፣ ቀለሙ እያላቸው ገንዘባችሁን አታክስሩ። ተውትና ደግሞ ሌላ አማራጭ ቤት ብትይዙበት ነው የሚሻል ወይ ቦታ ብትገዙ ይሻላል። አንድ ቤት ላይ ገንዘባችሁን ተምታከስሩ ማለት ነው። ያ ህገ ወጥ ቦታ ምንም ቢሆን ምንም መፍረሱ አይቀርም። ስለዚህ በኋላ ለእናንተ ዕዳ በዳ ላይ ኪሳራ እንዳይመጣባችሁ ብስጭት እንዳይመጣባችሁ ህገ ወጥ ቤት የሰራችሁ ካላችሁ ተሰርቷል፣ መቼም ያለፈው አልፏል። ተውት። ደግሞ ወደፊት ያለውን ነገር ማስተካከል፣ ሌላ ቦታ መግዛት፣ ሌላ ቤት ማስተካከል ነው እንጂ ያለባችሁ ሲሆን ሲሆን ጥራችሁ ተጣጥራችሁ ህጋዊ ቦታ ብትገዙ ያንን ብታሰሩበት ጥሩ ነው። ምንም ለፉ ብደክሙ ብሎኬት ብታሰሩት ምንም ብልትሉት፣ በቃ ያ አጥጋቢ ነው፣ ሆዳችሁ ነፍታችሁ፣ ዋስትና ያለው ነገር ነው። ግን ህገ ወጥ ላይ ገንዘባችሁን አታክስሩ። ገንዘብ ዙራ ዝም ብላ ተመሬት አትታፈስም። ከዛ ስትመጡ ነው የሚፀጥቅባችሁ ሁሉ ነገር የሚሰማችሁ ማለት ነው። የገንዘብ መገኘው አስትርቅ ገንዘብ ከእጃቸው ላይ ባዶ ሲሆን የዛን ሰዓት ነው የሚፀጥቅታችሁ። እና ለህገወጥ ነገሮች ላይ ብዙም ገንዘባችሁን አታውድሞ ነው። አዎ ቀጣይ ቤቶ እንሰራላቸዋለን። እንግዲህ አሁን ቤት መስራት ትንስ ከበድ እያለ ነው። ስሚንቶ ብቻ ትንስ ከሁለት ሺ እስከ አንድ ሺህ አምስት መቶ ደርስ ደርሷል፣ እንጂ ያው ሁሉም ባለበት ነው ማለት ነው። ቀጣይ ቪዲዮ ሰራላችኋለሁ። እኔ ያው የብሎኬት ቤት እና የፍልጥ ቤት አለ፣ የእንጨት ቤት ያንን የትኛው ብትሰሩ አሪፍ ነው በሚለውን አብዛኛው ሰው እየሰራ ያለውን ሂሳብ እየሰሩ ስለሆነ ያንን ደግሞ የምትሰሩበትን ሂሳብ ሰርተ ምናምን ቀጣይ ቪዲዮ ሰራላችኋለሁ ማለት ነው። ሰላም ሆኖልኝ እስከዛ ድረስ ሸር አድርጉልኝ ማለት ነው። እናመሰግናለን። ሁላችሁም የሚደም ቀማሞች በያላችሁበት ያለ ሰላም ዝነት አይለያችሁ ማለት ነው። ሩቅም ያላችሁ ቅርብም ያላችሁ ሁላችሁም ባንድ እምትሳሳስቡ ያለ ያደርጋችሁ። ምክንያቱም ርቃችሁ ወዲቢሳችሁ አለና ማለት ነው። በተለይ አሁን ደግሞ የሄዳችሁ እንግዲህ አረቦች እንደከፉ በጣም እያማረራችሁ ነው ያላችሁት፣ እና እንግዲህ አላ ለእናንተ ያለውን ስራ ላይ ስጣችሁ ምክንያቱም አሁን ላይ እየወጣችሁም ነው እየተባለ ነው ወሬ እየተሰማ ያለው። ወደ ህገወጥ እየዞሩ ነው ያሉት አሁን አሁን መጀመሪያ ከዚህ አሪፍ ነው ብሎ ይሄድ እና እዛ ላይ በጣም ስቃይ እየደረሰባቸው እንደሆነ ብዙም እየተደወለልን ነው። ከዛ እየደወሉ በጣም ቤተሰቦቻቸው እዚህ እስከ ወር እየጠፉ ነው ያሉት እና ፍትለ እናንተ ብያለ ፍትለ ስደተኞች፣ በተለይ አሁን ላይ አዲስ የሄዳችሁት በጣም አስከፊ ነው። ቤተሰቦቻቸው እስቲ ፋጥሚ ደዊልን እያሉ ቋንቋ ያም ፋጥሜት ስለምትችል ለዛ ብለው እዚህ ከሩቅ ስፋ እየመጡ እያናገሯት ነው እናቴ ምክንያቱም አረቢቱን በደንብ እናቴ ስተመሳሌ ብደርሳለች እና አረቦችን በቃ ስተመሰባበክ እንትን እያለች ድምፃቸውን እያሰማች ነው ያለችው። እና ድምፃችሁ ለጠፋ ደግሞ አብዛኞቻቸውም ስልክ እያያዛችሁ አልሄዳችሁም ከዚህ አሁን ላይ ሰው ምን እያደረገ ነው ያለው? ከዚህ ስልክ እየገዛ ታች እየገዛ ማለት ነው። እየሄዱ ነው ያሉት ስልክ ያዙ። ስልክም አብዛኛው የማያውቁበት ስላሉ ከወርም በላይ እየጠፉ ነው ያሉት። ቤተሰብ እዚህ እያሰበ ነው ያለው። እናንተም ብቅ ብቅ በሉ ማለት ነው። እንግዲህ ፋጥሜም እንደምታያት ሰሞኑን አሟት ነበረ ትንሽ። ቤተሰቡም ታሟል። እንደዚህ የምትመርቃቸው ያች እናታችን ሰሞኑን ሳምባ ምች ታማ ነበረና። ባርጉላት ጨርሶ እንዲመራት ማለት ነው። እና ፋጥሚም እንግዲህ እንግዲህ ካስተሻል በሚባል ወሬ ባንኮች ገንዘብ አንሰጥም እያሉ ነው ማለት ነው። መጀመሪያ አካውንት ስታወጣ ፊት የዛሬ አራት ዓመት አካባቢ መጀመሪያ እንደመጣች በዛው በመጣች በቅርጿ ነው ፎቶ ተነስታ ቡክ ያወጣችው ማለት ነው እና የገንዘብ ቡክ ስታወጣ በዛ አማካኝነት አሁን ላይ ልጅም እያጠባች ነው። በነገራችን ላይ ከአረብ ሀገር የኢትዮጵያ ስራ ትንስ በርከት ሳይል አይቀርም እና ትንስ በርከትም ይላል ልጅም እያጠባች ስለሆነ በዛው ትንስ ደንገጥ ስላለች ያው ፎቶሽን ቀይሪ ያለበዛ ገንዘቡ መስጠት እናቆማለን እያሉ ነው። እና አሁን በደንብ ትኩር ብሎ እንደዚህ ብሎ አይተዋ ነው የሚሰጧት። በዛኛው ደንበኛ ሆነ በፊት ማለት ነው። ወላሂ ብዙዎቹ አይ ይህ መታወቂያ አንቺ አይደለም ኧረ ጭራሽ በፍጹም እያሉኝ ነበር ብዙዎቹ ማለት ነው። ግን በተደጋጋሚ ያው እኛ በአብዛኛውን ጊዜ ያው የኦንላይን ስራ ስለምንሰራ ዛሬም ነገም ዛሬም ነገም ያው ብር እያወጣውኝ ስለሆነ ትንሽ ወደ መግባባቱ ደረጃ ስንደርስ ነው እንጂ ወላሂ በፊት ማለት ነው ብዙዎቹ፣ አብዛኞቹ ራንቺ አይደለም እንዴ ራንቺ አይደለሽም እንዴ ይሄ እኮ ቀይ ነበርሽ፣ ወፍራም ነበር፣ ዛሬ እንደዚህ ሆነች ምናምን ነገር ይሉኛል ማለት ነው። እና ከአረብ ሀገር ስንመጣ እዛ የነበረንን ሰውነት አንጠብቀውም። አሁን ምንም አይመስለኝም እህቴ። እዛ ሁኜ ስናወራ እዛ ከአረብ ሀገር የተነሳውትን ፎቶ ላይ በጣም ነው የምንደደው። በጣም በሳጫለው ብራ ላይ ነበርና እኔ ደግሞ ምንም አይመስለኝም። ለምን ያኮ አርቲፊሻል ሰውነት ነው፣ አርቲፊሻል ነው። በቃ ስንመጣ ልክ የሚረግፍ ማለት ነው። ይህ ግን የኛ ሰውነት፣ የአሁኑ ሰውነት ግን ኦሪጅናል ነው። በቃ ያው የነበረ ሰውነታችን የጤንነት ሰውነት ነው። ያ ግን ውፍረቱ ማለት ነው። በተለይ ከልክ በላይ ታያወፈራችሁ የቁርጥ ማን ነገር ይዛል እግራችሁ። እኔ ወላሂ ነው የምላችሁ፣ ተኮንትራ ሰው ጠፋ። መንቀሳቀስ ራሱ ቸገረ ነበር። ስነሳና ስቀመጥ መሬት ይዤ ነበር። በግድ ነው የምነሳው የምቀመጠው ከውፍረት የተነሳ ማለት ነው። እና በጣም መወፈር በጣም አስቸጋሪ ነው። አጥንታችን የመልፈስፈስ ቁርጥ ማን ነገር ብዙ ነገር ነው በሽታ የሚያስከትለው። እና መወፈር አያስፈልግም። እኔ ምንም አይመስለኝም አልሐምድላ፣ ብቀጥንም ማለት ነው የሚያሳስበኝና የሚያስጨልገኝ ነገር ኢትዮጵያ ላይ ገብቶ ተቸግሮ ከሰው በጣች ኖ ለሚጠጣ ነገር ተቸግሮ የሚለበስ ነገር ተቸግሮ ያያያ ነው እንጂ የሚቸግረው ይሄ ግን እንደዚ እያጠባች ምናምን ሁናችሁ የሚከሳው ሰውነት እ ምንም አይመስለኝም። አልሐምድላ ዋናው ነገር ጤና ነው። ጤና አንድ ሰው ጤና ከሆነ ሁሉም ነገር ይሆናል። ያሰብንበት እንደርሳለን፣ እንሰራለን፣ እንቀየራለን። ዋናው ነገር ሰውነት ተርበል ብሎ ማለት ነው። ጤና አቶ አልጋ ቁረኛ ሆኖ ተሚሆን ከሚያድር በትንሿ ጤና ሆኖ እየሰሩ ማደር ይሄንን ነው መርጠው ማለት ነው። እና እንግዲህ ያው እናቴ ሰሞኑን በጣም አሞብን ነበረ። ድዓ አርጉልን ማለት ነው። ኢንሻላ ይዘናት ብቅ እንላለን ይሻላት እና በደንብ አሳስባን ነበር የሰነበተችው። የሳምባ ምች እንግዲህ ትልቅ ሰው ላይ ሲፈጠር ደግሞ በጣም ያሰጋል ማለት ነው። የሚገርመኝ ነገር ህፃን ልጅ እና ትልቅ ሰው በጣም ነው የሚያጠቀው እና ደግሞ የሳምባ ምች የሚባል ነገር ጉንፋን ነው እየተባለ በአብዛኛውን ጊዜ ያታልላል። እኔ ባለፈው ራሱ የህፃኑ ባቢ እንደዚህ በቃ ብዙ ያው ወደ ሊሞት ትንሽ ሲቀረው ነው የደረስ ነው። ብቻ አልሐምዱሊላህ አለ ሰበብ ሆኖልን ነው። አሁን የእናት የምንደዛው ሳምባዋ ብዙ ደረጃ ደርሶ ነው የደረስ ነው ማለት ነው። ብቻ አልሐምዱሊላህ ዋናው ነገር መዳኗ ነው፣ መሻሏ ነው። አሁን ግን ያው የተወሰነ ለውጥ አላት። አላህ ደግሞ ጨርሶ አፊያውን እንድምርልን እንዲሰጥልን እንደ አርጉልን ማለት ነው እና አብዛኞቻችሁ እንግዲህ ሰውነት ፈርታችሁ ገንዘብ ፈርታችሁ በአረብ ሀገር እንዳታረጁ እንዳትኖሩ ሀገራችሁ ግቡ ማለት ነው። ሀገራችሁ ገብታችሁ እንደ ማንኛውም ሰው ትኖራላችሁ። ባሎቻችሁንም አላህ ጥሩ ባል ያደርግላችሁ። ቤተሰቦቻችሁንም አላህ አዛኝ እነሱንም በሰላም የምታገኟቸው አላህ ያደርግላችሁ። አሁን ላይ ሰው ተከፋፍቷል። እንደው በሆነ ተተወራራ ማለት ነው እንጃ፣ ሰው በጣም ተከፋፍቷል። እዚህም ከውጭም ራሱ ማለት ነው መከዳዳት በዝቷል። ሴቱም አብዛኞቻቸው እዚያ አረብ ሀገር ሲሄዱ ወንዶችን ይከዳሉ፣ ወንዶቹም ደግሞ ሚስቶቻቸው ሲሄዱ ይከዳሉ። እና ይሄን ይሄን ስታበበላ የሚያስጠላ ጊዜ ነው የደረሰ። ብቻ አልሐምድሊላሂ ይሄንን ደሞ ያላጊ ስላሉ ማለት ነው። እንግዲህ መሰላም በጤና የምንኖር ሀገራችን አለ አድርገን ወደ ሀገራችሁ መምጣት የፈለጋችሁ ኑ፣ ቶሎ ስሩ። እንደ ማንኛውም ነገር ይሰራል፣ ይገኛል፣ ሊበላል፣ ሊጠጣል፣ ይለበሳል ማለት ነው። ምናልባት ሰሞኑን ኢንተርኔት ብዙም አልገባሁ ነበር እና እያናገራችሁኝ ምናልባት ደግሞ ዝም